አሁን ላይ በሊቨርፑል አስር ትኩረት ሊሰጣቸው የሚገባቸው ነጥቦች ምንድን ናቸው ብለን እንደዚሁ አንድ በአንድ እንመለከታለን ማለት ነው። በቅድሚያ ያው ለሳናነሳው ማለፍ የማንችለው ነገር የፍሎሪያን ቪርትስ ጉዳይ ነው። ይህ ተጫዋች እንደምናስታውሰው 22 ዓመቱ ላይ ይገኛል። እንደዚሁ ደግሞ በጀርመን ብሔራዊ ቡድን የማጥቃቱ ሚና የያዘ የማላ አማካኝ እንደሆነ እናስታውሳለን። በ2025 ክረምት ላይ ነበር እንግዲህ በ116 ሚሊዮን ፓውንድ አካባቢ ሊቨርፑልን የተቀላቀለው ከባየር ሊቨርኩሰን ማለት ነው። ባየር ሊቨርኩሰን ምንም ጨዋታዎች ሳይሸነፍ ዋንጫ የበላበት ቡድን፣ የዣቪ አሎንሶ ቡድን ውስጥ የነበረ ተጫዋች እንደሆነ የምናስታውሰው ነው። በ11 የፕሪሚየር ሊግ ጨዋታዎች አሁን ላይ ምንም አይነት ጎል ሆና አሲስት ማድረግ ያልቻለ ተጫዋች መሆኑ ይህን ያህል ገንዘብ ወጥቶበት እንደዚህ አይነት እንቅስቃሴ ማሳየቱ በብዙዎች ዘንድ ጥያቄ እንዲነሳበት ማድረጉ የምናስታውሰው ነው። ሁለት አሲስቶችን ማድረግ ችሏል። እንግዲህ በሊቨርፑል አምስት ለአንድ ኢንትራ ፍራንክፈርትን በቻምፒዮንስ ሊግ ሲያሸንፍ፣ በዚህ ጨዋታ ላይም ጥሩ እንቅስቃሴ ነበር ያደረገው። በዚህ ጨዋታ ላይ ብቻ ሳይሆን ከሪያል ማድሪድ ጋር በነበረው ያለፈው ሊቨርፑል አንድ ለባዶ ባሸነፍበትም ጨዋታ እዛ ላይም ጥሩ የሚባል ነገሮችን አሳይቷል። ግን ደግሞ ለምንድን ነው ፍሎሪያን ቪርትስ የጠበቀበትን ያህል እየተንቀሳቀሰ ያለው ነው ሲሉ ብዙዎች ጥያቄ ሲያነሱ ነበረ። ዛሬ እንደውም ጁሊያን ኔግልስማን የጀርመን ብሔራዊ ቡድን አሰልጣኝ ሀሳባቸውን ሲሰጡ ነበረ ከፍሎሪያን ቪርትስ ጋር በተያያዘ ና እሳቸው ምንድን ያሉት አሁን ሊቨርፑል ላይ በሊቨርፑል ቤት ያለው ሁኔታ እየተረጋጋ ለመሆን እራሱ ለፍሎሪያን ቪልስ ጥሩ አቋም ለማሳየት እንደ ምክንያት እንልናነሳው እንችላል እንደ ትልቅ ምክንያትነት ሊጠቀስ ይችላል። እና በሊቨርፑል ቤት የተረጋጋ ሁኔታ ለመኖር በተለይም ደግሞ ከጀርመን ወደ እንግሊዝ ለመጣ ከተለየ ሊግ ለመጣ ተጫዋች ይሄ በጣም ከፍተኛ ችግር ሊፈጥርበት ይችላል። በሌሎች ተጫዋቾችን መመልከት ትችላላችሁ ሲል ያነሳል እና በተለይም እንደዚህ አይነት እድሜ ላይ ያሉ ተጫዋቾች ሊግ ሲቀይሩ የአውቋም መውረድ ሊያጋጥማቸው የሚችል ነገር ነው። ግን ደግሞ በዙሪያቸው ካሉ ሰዎች የሚኖራቸው ድጋፍ ይወስኗል ወደ መልሰው አቋማቸውን ለማግኘትና ና ቡድኑን በተሻለ መልኩ ለማገልገል ሲል ሀሳቡን ያነሳል እና ጊዜ ይፈልጋል ነው ሲል እንግዲህ ጁናል ነግልስማን ሀሳቡን የሚያነሳው ማለት ነው የጀርመን ብሔራዊ ቡድን አሰልጣኝ። ሊቨርፑል ካለፈው አመት አንጻር አሁን ላይ እጅጉን እየተቸገረ ይገኛል። እንደውም ያለፈው አመት ነበረ ይቸገራል ተብሎ የተጠበቀው ምክንያቱም አሰልጣኝ የቀይረበት አመት ነበረ። አርነ ስሎት የመጡበት አመት ነው። ጀርገን ክሎፕ ክለቡን ለቀዋል። ግን ደግሞ ያለፈው አመት ዋንጫ እስከ ማሳት ደረጃ ደርሶ አሁን ደግሞ እንደዚሁ የተወሰኑ መንገጫገጮችን እያሳለፈ ይገኛል እና ተጫዋቾችም ደግሞ በተለይም ደግሞ አዳዲስ ተጫዋቾች ስላሉ እንደነ ቪርትስ እንደነ አሌክሳንደር አይዛክ ሌሎችም እንደዚሁ እንደነ ፍሪምፖንግ ያሉ ተጫዋቾች አዳዲስ ተጫዋቾችን ወደ ክለቡ ስለቀላቀለ እነሱ ከቡድኑ ጋር እስኪዋሃዱ ድረስ ይሄ የሊቨርፑል መቸገር ደግሞ ለውህደታቸውም እንደዚሁ አደጋ የሚፈጥርበትን መንገድ ማንሳት እንችላለን ማለት ነው። በተለይም ደግሞ ከቪርትስ ጋር በተያያዘ ልናነሳ የምንችለው ነገር ሌላው በብዛት የመሀል አማካይ እንደመጣ የመሀል ሜዳው ሚና ላይ ነበር ሲሰጠው የነበረው። አሁን በቅርቡ ደግሞ ሊቨርፑል ከቻምፒየንስ ሊግ አንድ ለባዶ ባሸነፈበት ጨዋታ ና ከሲቲ ጋር ሶስት ለባዶ በተሸነፈበት ጨዋታ ላይ ደግሞ በግራ መስመር በግራ ክፍ በኩል እየተጫወተ ነበረ። በመጀመሪያው ጨዋታ ጥሩ ነበር። ይሄ ከሪያል ማድሪድ ጋር በነበረው ጨዋታ ከማንቸስተር ሲቲ ጋር በነበረው ጨዋታ ግን ያው የአቋም እንደዚሁ ሲነሳበት የነበረው ችግሮች እንደዚሁ ተንጸባርቀው ተመልክተናል ማለት ነው። ግን ደግሞ ያ ማለት ፍሎሪያን ቪርትዝ ላይ ብቻ ነገሮች ወስደን እናስቀምጣለን ማለት አይደለም። በተለይም ደግሞ የፍሎሪያን ቪድስ የሚፈጥራቸው እድሎችስ ምን ያህል ወደ ጎል እየተቀየሩ ነው የሚለውን ጥያቄ ለማንሳት እንገደዳል እና የሊቨርፑል ያጥቂ መስመር ላይም እንደዚሁ ጥያቄ ልናነሳ የምንችልበት መንገድ አለ ማለት ነው። አንደኛው ያው የፍሎሪያን ቪድስ ጉዳይ ነው። ሁለተኛው ባላንስ ነው። በአርነስሎት አሁን ለምሳሌ በቅርብ ጊዜ ብንመለከት አስቶን ቪላና ሪያል ማድሪድን ያሸነፈው ቡድናቸውን ነው። በሲቲ ግለይ የጠቀሙትና ያን ቋሚ 11 ይዘው ገብተው ነው በሲቲም የተሸነፉት እና አሁን ላይ 22 ተጫዋቾችን ብቻ ነው የጠቀሙት እስካሁን ባላቸው የፕሪሚየር ሊግ ጉዞ ይሄም አነስተኛ ተጫዋቾችን ከጠቀሙ ቡድኖች መካከል ያስቀምጣቸዋል እና ተጫዋቾችን በብዛት ይጠቀሙ አይደለም ያፈራረቁ አይደለም የሚል ጥያቄ ይነሳባቸዋል። በተለይም ደግሞ እነዚህ ተጋጣሚ ምንድን ነው ተቀያሪ ወንበር ላይ የሚገኙ ተጫዋቾችን በደንብ በመጠቀም ደረጃ አርነ ስሎት ጥያቄ ሲነሳባቸው ነበር እና ይሄም ነገር አስተዋጽኦ እያበረከተላቸው ይገኛል ለአቋማቸው መዋዠቅ፣ ለዚህ ለሊቨርፑል የዚህ ውድድር ዘመን አቋም መቀዝቀዝ ተብሎ ይነሳል። ሶስተኛ የሚነሳው የኢብራሂማ ኮናቴ እያጋጠመው ያለው የግል ስህተቶች ናቸው። እነዚህ የግል ስህተቶች በተለይም ደግሞ ቡድኑን ተገላጭ እያደረጉት ይገኛል። እንደምናስታውሰው ከሲቲ ጋር በተደረገው ጨዋታ አርሊንግ ሃላንድ እንግዲህ የጎል እንዲያስቆጥር ኢብራሜ ኮናቴ አርሊንግ አላንድ በደንብ አለመከላከል ጥያቄ ውስጥ እንዲገባ ያደርገዋል። እንደዚሁ ደግሞ ሲቲ ፔናልቲ ያገኘበት ግን ደግሞ ምንም ቢሆን ሃላንድ ያላስቆጠረው ፔናሊቲ እንዲገኝም የኢብራሜ ኮናቴ ሚና ነበረበት። በሌላው ደግሞ ከክሪስታል ፓላስ ከጋላታሰራይና ከብሬንፎርድ ጋር በነበረው ጨዋታ የነበረው አቋም ጥሩ አልነበረም። እናም ይሄም ሊቨርፑል ጎሎች እንዲቆጠሩበት ያደርጋል። እንደገና ደግሞ ቫንዳይክ ላይ ስራ እንዲበዛበት፣ ጫና እንዲበዛበት አድርጓል ማለት ነው። ሌላው አራተኛው የአሌክሳንደር ኢሳክ ጉዳይ ነው። አሌክሳንደር ኢሳክ በ15 ሚሊዮን ፓውንድ እንደመጣ ይታወቃል ከኒውካስትል ዩናይትድ። እና ያው ምንም እንኳን እሱ ከፕሪሲዝን ጋር የተያያዘ ችግር ሲነሳ ነበረ። ከቡድኑ ቀድሞ አለመቀላቀሉ አንጻር ዘግይቶን የተቀላቀለው ከቡድኑ ጋራ ጥሩ የሆነ የፕሪሲዝን ጊዜን አላሳለፈም። 429 ደቂቃዎች ነው እንግዲህ የተሰለፈው በስምንት ጨዋታዎች አንድ ጎል በካራባው ካፕ አስቆጥሯል። ከዛ ደግሞ ከቼልሲ ጋር በነበረው ጨዋታ አንድ አሲስት አለው እና በብሽሽት ጉዳት ነው እየተቸገረ ያለው በተለይም ደግሞ አምስት ጨዋታዎች ያክል ከጉዳቱ በኋላ እንደዚሁ አልፈውታል፣ የተለያዩ ጨዋታዎች እያለፉት ይገኛሉ። አሌክሳንደር ኢሳክንም እንደዚሁ የእሱን መቸገር እናነሳለን፣ ግን ደግሞ እሱም ፊት ሆኖ ለጨዋታ በሚዘጋጀበት ጊዜ አደገኛ አጥቂ እንደሚሆን መገመት እንችላለን። አምስተኛ ላይ ደግሞ የምንመለከተው ሊቨርፑል ጎል ከተቆጠረበት በኋላ ከዛ ሪከቨር ለማድረግ ወይም ደግሞ መልሶ ጎል ለማስቆጠር እና ወደ አሸናፊነት ለመምጣት ሲቸገር እንመለከታለን። አብዛኞቹ የተሸነፈባቸው ጨዋታዎችም እንግዲህ ስናነሳ ጎል መጀመሪያ የተቆጥሮበት ነው፣ በተለይም ከክሪስታል ፓራስ ከብሬንፎርድ ከቼልሲ ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ጋር የተሸነፈባቸው ተጫዋቾች መጀመሪያ ከተቆጠረበት በኋላ የተገኙ ሽንፈቶች ናቸውና ይህን ማንሳት ትችላለን። ስድስተኛ ላይ ከፊትነስ ጋር የተያያዘ ነገር ነው ምናነሳው በተለይም ደግሞ አሊሰን ብናነሳውን ለምሳሌ በአምስተኛው የሃምስትሪንግ እንጁሪ ነው። በዚህ ሶስት ዓመት ውስጥ ያጋጠመው ሃምስትሪንግ ጉዳት ሲያጋጥመው ማለት ነው የጡንቻ መሻማ ጉዳት ሲያጋጥመው አሊሰን በስምንት ጨዋታዎችን አሁን አምልጦታል። አምስተኛው ነው በሶስት ዓመታት ውስጥ ኢሳክን በተመለከተ እንደዚሁ እንዳልኩት ብሽት ጉዳት አለበት። ማካሊስተር ክረምቱ አመልጦት ነበር ነበረ ከጉዳት ጋር በተያያዘ ፍሪምቦንግ ሁለት እንደዚሁ ጉዳት አጋጥሞት ነበረ። የጡንቻ መሸማቀቅ ጉዳት ልናነሳ እንችላለን ማለት ነው። ከፊትነስ ጋር በተያያዘ ሰባተኛው ደግሞ የቆሙ ኳሶች እየተቆጠሩበት ይገኛሉ። ሊቨርፑል ላይ ስድስት የቆሙ ኳሶች ከቆሙ ኳሶች ተቆጥሮበታል። ስድስት ጎሎች በዚህ የውድድር ዘመን በተለይም ደግሞ ተጫዋቾች የሚነሱ እንደዚህ ረጃጅም የእጅ ውርወራዎች ራሱ ለሊቨርፑል ፈተና ሲሆኑ ተመልክተናልና ከቆሙ ኳሶች መከላከል ለምን ሊቨርፑል ላይ ጥያቄ ልናነሳ የምንችለው ነገር ነው። ሌላው ስምንተኛ ልናነሳ የምንችለው ነገር በክንፍ በኩል ያለው አማራጭ ሊቨርፑል ቤት የተገደበ እየሆነ ይገኛል። ሉዊስ ዲያዝ ተሽጧል። እንደ ቪርትዝ እና ኤክቲኬ ደግሞ ያው ተፈጥሯዊ የክንፍ መስመር ተጫዋቾች አይደሉም እና ከዛ ጋር በተያያዘ ሊቨርፑል የዚህን የውድድር ዘመን ሲጀምር ሳላና ጋክፖን ነው እንግዲህ ልክ እንደ ክንፍ መስመር እንደ ልምድ ወዳላቸው ሲሆናቸው ክንፍ መስመር ይዞ የመጣው ኬዛ ብዙ ጊዜ ተቀያሪ ነው የሚሆነው። የ17 ዓመቱ ንጉሟ ደግሞ ያው ገና ልምድ የሚፈልግ ተጫዋች ነው እና ከዚህ ጋር በተያያዘ ይነሳል። ሌላው ዘጠነኛ የማመር ሳላ ወርክሬትን ሬትን እናነሳለን። ማመር ሳላ እያደረገ ያለው የመከላከል ሂደት ዝቅተኛ በመሆኑ የተነሳ በተለይም ደግሞ የሊቨርፑል የቀኝ መስመር በኩል ተጋላጭ እንዲሆን አድርጎታል ጎሎች እንዲቆጠሩበት። ከቸልሲና ከማንቸስተር ሲቲ ጋር በነበረው ጨዋታም የሳላህን እንግዲህ የመቀዛቀዝ የወርክ ሬት መቀዛቀዝ ተጠቅመው ጎሎችን ሊያስቆጥሩ እንደቻሉ መመልከት እንችላለን። በ በአስረኛና የመጨረሻ ደረጃ ልናነሳው የምንችለው ፕሬሲንጉ ከሊቨርፑል ከአምናው የቀዘቀዘ ፕሬሲንግ ነው እያደረገ ያለው እና ፕሬሲንጋቸውም ያን ያህል ኢፌክቲቭ ሆኖ አልተመለከትነውም። ስቦዝ ላይ ወደ አስር ቁጥር ሚና ተመልሷል። ይሄም ደግሞ ፕሬሳቸውን ቀዝቃዛ እንዲሆን አድርጎታል እና አስጨናቂ ኳሶችን ፕሬስ በፊት በማድረግ ይታወቃሉ። ዘንድሮ ግን እንደ ቀዘቀዘ መመልከት እንችላለን። ተጋጣሚ ቡድን ደግሞ ፕሬስ ያደርጋሉ የሚለውን እየተረዳ የረጅም ኳስ ቴክኒኮችን፣ ዳይሬክት ቦል ቀጥተኛ ኳሶችን እየተጠቀመ ይገኛል እና እንደዚህ አይነት ሂደቶች ደግሞ ለሊቨርፑል ፈተና እየሆኑ ይገኛሉ እና በሊቨርፑል ቤት እስካሁን ልናነሳቸው የምንችላቸው ነገሮች እነዚህን አስር ነጥቦች ልናነሳ እንችላለን ማለት ነው በሊቨርፑል ቤት።